ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለዐቢይ ጾም ስድስተኛው ሳምንት ገብር ኄር ታማኝ አገልጋይ በሰላም፣ በፍቅር በምሕረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለስደቂ ደቂቃ አላደረሰን። ለሃያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከዚህ ተጠንቀቁ በሊቀ ሊቃውንት ሰምዐ ኮነ። ፀሐይ ስትጠልቃይቶ በቃ አትመለስም ብሎ ራሱን ከጨለማ ጋር አለማምዶ ለመኖር የሚሞክራለን መከራ በገጠመው ጊዜ ደስታን የማይጠብቅ ስማን ነው። አዎ የተፈጥሮ ሕግ ነውና ይጨልማል። በዚህ ዓለም እስካለንም ድረስ ደስታና ሐዘን ይፈራረቃል። ሁል ጊዜ የዘር ወቅት አይሆንም፣ ሁል ጊዜ የእሸትና የፍሬ ዘመንም አይገኝም። ትናንት እንደነበረው በጋና ክረምት ሌሊትና ማዕልት በፈረቃ ይህንን ዓለም ያስተዳድራሉ። የዘራነውን እናጭደዋለን፣ ጊዜው ሲደርስ የበተነውን እንሰበስበዋለን። ዛሬ ለምልሞ እሸት ሆኖ ፍሬ ቋጥሮ ያየ ነው ትናንት በአፈር ውስጥ የቀበር ነው እና ፈርሶ በስብሶ ከአፈሩ ጋር የተቀላቀለ ዘር ነው። እንዲህ አብቦ ለምልሞ ፍሬው ተንዠርግጎ የሚቀር ይመስላችኋልን? አይደለም። እንደገና ነገ ስታዩት ጠውልጎ ደርቆ ታገኙትና እንደ በተናችሁት ትሰበስቡታላችሁ። የዚህ አለም ኑሮ እንዲሁ ነው። ከሶስቱ አገልጋዮች አንዱ የሆነው አንድ መክሌት የተቀበለው አገልጋይ ያላሰበው ነገር ይህንን ይመስለኛል። በዚህ ዓለም ማጣትና ማግኘት፣ ማትረፍና ማጉደል፣ መሾምና መሻር ያለ መሆኑን አላሳና መክሌቱን ቀብሮ ቁጭ አለ። ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁም ሄጄም መክሌትህን በምድር ውስጥ ቀበርኩት። እነሆ መክሌትህ የማቴዎስ ወንጌል ምዕራፍ 25 ከቁጥር 24 የሚለው ምላሹ የሚያሳየው ይህ መኖሩን የረሳ መሆኑን ነው። የእግዚአብሔርን መዓቱን እንጂ ምሕረቱን የረሳ ሰው እንዴት ክርስቲያን መሆን ይችላል? የጌታ ንጉስነቱ እንጂ ፈጣሪነቱ ትዝ የማይለው ሰው በቤተ ክርስቲያን ለመኖር ይቸገራል። አንድ መክሊት የተቀበለው ሰው የጌታውን ቸርነት ሊያስብ ቢችል ኖሮ ወደ ጌታ ተድላ ደስታ ግባ የሚለው ሹመት ባላመለጠውም ነበር። ደካማ ሀሳብ ለሞት አሳልፎ እንደሚሰጥ ተመልከቱ። እሱ ግን ከወንድሞቹ ተለይቶ እነሆ በጨርቅ ጠቅልሎ በጨርቅ ጠቅልዬ ያኖርኳት መናህ ልቋስ ምዕራፍ 19 ከቁጥር 20 ብሎ የተጠቀለለ መናን ይዞ ቀረበ። የባለቤቱ ፍቃድ ይህ ነበርን? እስከ መጣ ድረስ ነግዱበት ልቋስ ምዕራፍ 19 ከቁጥር 13 ብሎ የሰጣቸው መሆኑ በታሪኩ መግቢያ ላይ የተገለጠ ስለሆነ ባለቤቱ ነግደው የሚያተርፉበትን መክሊት አልሰጣቸውም። ባለቤቱ ይህንን መናን ሲሰጣቸው ሌቦዎች እንደሚሰርቋቸው፣ ወንበዴዎች እንደሚነጥቋቸው የማያውቁ ይመስላችኋልን? ባለቤቱ ይህንን ሁሉ እያወቀ የሰጣቸው መሆኑን የምታውቁት እሱን ራሱ በላያቸው እንዳይነግስ የተቃወሙት ሰዎች መኖራቸውን እያወቀ ሰጥቶ በመሄዱ ነው። ሉቃስ ምዕራፍ 19 ከቁጥር 14 ባለቤቱን ከተቃወሙት ቤተሰቡን ባለቤቱን ከተቃወሙት ቤተሰቡን እንዴት አይቃወማቸው? እንዴት አይቃወማቸው? ነገር ግን አንድ መክሊት የተቀበለው ሰው ከሌቦዎቹና ወንበዴዎቹ እጅ ጠብቆ ማትረፉን እንጂ እንዲያተርፍበት ትዕዛዝ የተሰጠው መሆኑን አላስታወሰም። አንድ ክርስቲያን በዚህ ዓለም የተተውንበትን ምክንያት ማወቅ አለበት። የአባታችን መንግሥት በሰማይ ሆኖ ሳለ እዚህ ምን እናደርጋለን? ሀገራችን በሰማይ ነው እንላለን፣ ነገር ግን በምድር እንኖራለን። የእኛ ባልሆነ ምድር የተተውንበት ዓላማ እኮ ነግደን እንድናተርፍበት የተሰጠን መክሊት በመኖሩ ያንን እንድናከብርበት ድረስ ነው። መክሊታችንን ባረባ ነው። ልክ ሊሾመን እና ሊሸልመን ስለሚፈልግ በዚህ ዓለም ትቶናል እንጂ እንዲሁ የተሆነ አይደለም። ሐዋርያትም ትቷቸው ወደ ሰማይ ባረገ ጊዜ እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ የሚል ትእዛዝ የሰጣቸው መሆኑን ልንዘነጋው አይገባም። ጌታ እስኪመጣ እርሱ ወዳለበት እስኪወስደንም ድረስ ለእያንዳንዳችን ስራ ሰጥቶናል። ሲመጣ የምንመለስለት የምንመልስለትን መልስ ሳይሆን በፊቱ የምናቀርበው የመክሊታችንን ትርፍ ማኖሩ ማኖር ይገባናል። ዲያብሎስ ከቁርባን የሚያርቀን ምን እያለ እንደሆነ ታውቃላችሁን? ሰውነትህ ከኃጢአት ንጹህ አይደለም፣ ትቀዘፋለህ፣ ነገ ትሞታለህ፣ ኃጢአት ትሰራለህ እያለ ነው። እግዚአብሔር ቀዛፊ መልአክ እንደሚልክ ካሳሰበህ የሚያበረታ መልአክም እንደሚልክ ንገረው። ሉቃስ ምዕራፍ 22 ከቁጥር 43። ዲያብሎስ እግዚአብሔር ኃያል መሆኑን ብቻ ካሳሰበህ አባትነቱንም ንገረው። ትናንት የሰራኸውን ረስተህ ወደ ቤተ መቅደስ ትገባለህ ቢልህ ቀራጩም እንደኔ ነበረ፣ ነገር ግን ጸድቆ ተመለሰ በለው። ሉቃስ ምዕራፍ 18 ከቁጥር 13 አንዳንዴም በበረሃ ወድቀው በእሳት ተጥለው የተጋደሉ ቅዱሳን እያሉ ያንተን ጸሎት ሊሰማህ ነውን? ብሎ ተስፋ ሊያስቆርጥህ ይመጣልና በአባቴ ቤት ብዙ ማረፊያ አለ፣ ብዙ የተጋድሎ አይነት አለ በለው። ቅዱሳን ባለጠግቦች ስለሆኑ አብስተው የአገልግሎት መባ ይዘው ቢቀርቡም የእኔን ጥቂቷን የአገልግሎት መባ እንደ መብለቲቱ መባ አድርጎ ይቀበለኛልና ጥቂቱን ጸሎቴን ከማቅረብ ወደ ኋላ ልልም በለው። ሌላ ጊዜ ደግሞ ይመጣና ሌሊትና ቀን ሳይተኙ የሚያገለግሉ ካህናትና የሚወርሷትን መንግስተ ሰማያት አንተ ተኝተህ አድረህ ልታገኛት ነውን? ይልቁንስ ጽድቁን ተወውና በወጉ እንዲኮንንህ ተነስተህ ብላ ቀጣ ወደ ቤተ ክርስቲያን እየገባህ በኃጢአት ላይ ኃጢአት አትጨምር፣ ካለህ እግዚአብሔር እንደምተኛ እንደምበላ እንደምጠጣ ያውቃል። ሲሰራኝ ለሰውነቴ ይህንም ሁሉ እንዲስማማ አድርጎ ስለሰራኝ አይጸየፈኝም በለው። ልጅ በአባቱ ፊት በተኛ ጊዜ አባቱ ይታዘበዋልን? ይልቁንስ በልብስ ሸፍኖ ዝንብ እንዳያርፍበት ጠብቆ እስኪ ነቃ ድረስ የሚጠብቀው አይደለምን? እኛም በእግዚአብሔር ፊት እንደ ልጆች ነን። እግዚአብሔር ጸጋውን ሲሰጠን የአጋንንት ፈተናም እንዳለብን ያውቃል። ለዚህ ነው በዓለም ሳላችሁ መከራ አለባችሁ፣ የዮሐንስ ወንጌል ምዕራፍ 16 ከቁጥር 33 ያለ ይህንን በአውቅ ኖሮ የንስሐ ሕግን ይሠራልን ነበር። ይህንም ቢያውቅ ኖሮ የንስሐ ሕግን ይሠራልን ነበርን። በመክሊታችን ነግደን የምናተርፈው አጋንንት ሰውን የሚያሰናክሉበት በዚህ ዓለም ነው እንጂ በወዳኛው ዓለም አይደለም። በወዳኛው ዓለም ሰይጣን የለም። ከማን ጋራ ተጋርለን ተጋድለን ጽድቅን እናተርፋለን? የእግዚአብሔርን ምህረቱን ካሰብን ወደ ቤቱ አንመጣም ሸርነቱን ካላሰብን ከኃጢአታችን አንፈወስም። እግዚአብሔር የሚቆጣ እንጂ የሚምር ካልመሰለን፣ ኃጢአትን የሚመዘግብ እንጂ ይቅር የሚል በደልን የሚያስተሰርይ ካልመሰለን፣ ሰይጣን የምህረቱን በር እንዳናይና ተስፋ እንዳናደርግ ከመንገዳችን ላይ ቆሞብናል ማለት ነው። ወንድሞቼና እህቶቼ ከዚህ ተጠንቀቁ። በቤተ እግዚአብሔር የሚያገለግሉትን ሁሉ ፍጹማን ጻድቃን አድርጋችሁ በመመልከት ራሳችሁን ኃጢአተኛና ለዚህ አገልግሎት የማትበቁ በመሆናችሁ ራቅ ብዬ መኖር ይሻለኛል ከሚል ሀሳብ ተጠንቀቁ። ይህ አደገኛ የሞት መንገድ ነው። ሲጀመር ፍጹማን ጻድቃን በሰማይ እንጂ በምድሪቷ ቤተ ክርስቲያን ውስጥ የሉም። እነዚህ የምታያቸው አገልጋዮች ሁሉ ገና ከኃጢአት ጋር እየተጋደሉ ያሉ ናቸው። የሰይጣን ፈተና እንዳይበዛባችሁ ከጾምም ከጸሎቱም ቀነስ አድርጌ ልኑር ብላችሁ ያሰባችሁ ሰዎች ይህ አያዋጣም። ከሰይጣን የሚሰወር ጽድቅ እንጂ ከሰይጣን የሚሰወር ኃጢአት ኖሮ አያውቅምና፣ ከዚህም ተጠንቀቁ። አንድ መክሊት የተቀበለው ሰው አንዱ ችግሩ ይሄ ነበርና ባለመክሊቱ ሳይመጣ ይዘገያል ብላችሁ የተኛችሁ ሰዎች ንቁ። መክሊቱን ሊቆጣጠር ንጉሡ መንግስቱን እጅ አድርጎ የሚመጣበት ጊዜው ቀርቧልና ይዘገያል ከሚለው ክፉ ሀሳብ ተጠንቀቁ። ሹመት ሽልማታችሁን እንደ ጨርቅ ተጠቅማችሁ መክሊታችሁን ጠቅልላችሁ ያኖራችሁ ሰነፍ አገልጋዮች፣ ወይ ጌታ የሚመጣው በመክሊታቸው ያተረፉ ዋጋ ለመስጠት ብቻ ሳይሆን መክሊታቸውን ለቀበሩትም ፍዳ ለመስጠት ነውና ከፍርድ ቀን በፊት መክሊታችሁን አውጡና ነግዱበት። በአንተ ወይም በአንቺ ሕይወት ውስጥ የዛሬው ቀን ከፍርድ ቀን በፊት ያለ ብቸኛው የስራ ቀን ነው። ነገ የመክሊቱ ባለቤት ይመጣል። እነሆ ያተረፍኩት እንድትለው ወይም እንድትይው ይፈልጋል። ተዘጋጅተሃል?